የልጅ ነው። በደንብ ባሰብበት፣ ካንቺ በጣም ትልልቅ የሆኑ ሰዎችን በደንብ ቁጭ ብለሽ አማክሪ። እሺ፣ አባባ ደግሞ አምጥተሽ አስተዋውቂኝ፣ እኔም ልመረቃችሁ። እሺ፣ ግን አባባ። ምን ልጄ? እንደዚህ ነጻነት ካለ ታዲያ ለምንድን ነው የኪንጎና የቅምጥልን ፍቅር የሚከለክሏቸው? የእሷና እንጂ አንድ አይደለም። እንዴት ኪንጎ ለቅምጥል አይሆናትም? ከበፊቱም እሷ እንጂ ኪንጎ ልቅምጥላነት በዚህ መሃል ልጄን አሳልፍ ብሰጠው መጫወቻ ነው የሚያደርጋት። እኔ ኪንጎ ነው አውቀዋለሁ፣ አባባ ጥሩ ስነ ምግባር ያለው ልጅ ነው። አይመስለኝም። አሁን እሱን ተከትላ የሚሄዷ ምን ማለቷ ነው? እሷ ከወደደች ታዲያ ምን ይባላል? አባባ መፍቀዱ ይሻላል። አይሻልም። ልጄን እንደኔ እንዳባቷ የሚሳሳላት የሚወዳት ባል ነው የምፈልገው የአባቷንም ያለ ሰውማ ከየት ይመጣል? አይጠፋም። አሁን እሷ ከዛ ከጎረምሳ ሌላ ሰው ስለማይታያት ነው እንጂ እሱማ ሞልቷል። ሌላው አሁን እኔ ስልክ ስደውላት እንኳን የማታነሳው ምን ይባላል? የሚገርም እኮ ነው። እሷ አንድ ሶስት ቀን መቆየቱ አይቀርም። እስከዛው ግን እኔ እየመጣሁ ጠይቆታል። እሺ አደይ ልጄ ተባረኪልኝ። ፈጣሪ ባርክሽ አባባ። ሰላም ሰላም ሰላም ሽ የለም አልበላም። እንዴ ለምን? ይቅርታ ሮማኔ፣ አሁን አላሰኘኝ። ምን ነው? አሹዬ ምን ሆናሃል ሮማኔ? የቀዬ ሰው ሁሉም ናፈቀኝ። እምይ ብርሃኔ፣ ሄለን ሁሉም ናፍቀውኛል። ይቅርታ እሹ ከቀይ ለእኔ ብለ ስለወጣ በጣም ነው ማዝ ነው። አይ ሮማኔ፣ እኔ እንድመለሽ ራሴ እንድትወክሽ አይደለም ግን አለ አይደል፣ ዝም ብዬ ስቀመጥ የአዩ ሽታ፣ የወንዙ ድምጥ፣ እርሻው ጋራ ሸንተረሩ፣ የከብቶቹ ሽታ ዓይኒ ላይ መጣና እርብሽፍሽ ይለኛል። ሮማኔ እሻሹ ደግሞ እኔ አጠገብ ሆኜ መከፋት አይቻልም። እንካሽ፣ እንዲያውም ጥሩ ጊዜ መጣሽ ነው። አይ አልበላም፣ በቃኝ። አንተ ብላሽ። አልበላም። እሺ በቃ ቪዲዮ እንስራሽ። እህል እየበላሁ ቪዲዮ? አዎ ምን ችግር አለ? በይ በይ ገለል በይ ከፊቴ። እንዲህ ያለ ቀልድ አያስፈልግም። የምን ድፍረት ለምን ታካብዳላሽ? አንቺ ሴት ምን ነቅቶሻል ዛሬ? በይ ገለል በይ ከፊቴ። ኃጢአት እንዳታናግሪኝ። እህል ክብር ነው። እህል የለብላበት ፋሹ ደግሞ አንዳንድ ጊዜ አጉል አስተሳሰብ ነው የምታስበው። ሀይ እንዴት ነሽ? ተቀመጡ። የኪችኑን ስራ ማን ልሰራልሽ ነው? ስራ ጨርሻለሁ እትዬ። ደግሞ እረፍት አድርጊ ብለይ ነው። ምን ሰርተሽ ነው የምታርፊው? ዳይ ወደ ስራው። እሺ፣ ሩታ አንቺ ግን ፍጹም ማላቃት ነው። ሩታ ይሆንሽብኝ። ቅድም ስለ አደይ እንደዛ አስታውሪ ዝም አልኩሽ የማይመስል ነገር። አሁን ደግሞ ሮማንዬን። ቆይ፣ አንቺ ከእነሱ ጋር ችግርሽ ምንድን ነው? ምንም ችግር የለብኝም። አሹ ደግሞ በጣም ትክክለኛ ነገር ነው የተናገርኩት። ዲቭ በእሷ ምክንያት መጨነቅ የለበትም። መጨነቅ ታለበት። በደንብ ተጨንቆ ነገሮቹን ያስተካክላል። አንቺ በሰው ፍቅር ጣልቃ መግባት የለብሽም። ይኸውልሽ ደግሞ ከአደጋ ተካሮ እገባለሁ። ምት ሆኖ ጠብሽ ከኔ ጋር ነው። ለሁሉም ሰው እንደተቆረቆርክ እኔ ነው ፍሩታ እኔ የምልሽ ምን አዲስ ነገር አለ? ብዙ አዲስ ነገር አለ። ገና ደግሞ ከዚህ በኋላ ብዙ አዲስ ነገሮች ይኖራሉ። ቆይ አይደል፣ የት ሄዳ ነው እስካሁን አልመጣች? አባባ ጋር ነው ያለችው። አንቺም ስቴጂ በዛ ጎራ ብለሽ ሲያችው። እሺ። ቤኪ ወይ አባትን ታውቀዋለህ እንዴ? አይ፣ ምን ነው ለምን ጠይቅሽ? የእናትህ ችግር ከአባትህ ጋር ይመስለኛል። እንዴት? አባቴ እኮ ሞቷል። ሰው ከሞተ ሰው ጋር ምንም አይነት ችግር ቢኖርበት እንዴት ያብዳል? አላውቅም። ግን ደግሞ አባትን ባሮ በጣም ደስ ይለኛል። ምን ነክቶሻል? አባቴ ኮ ሞቷል። አይ እንደዛ እንኳን አይመስለኝም። ቆይ እንዴት እሱ እኔም አልገባኝም። ቆይ ስመልስ ሁሉም ነገር እነግርሃለሁ። እሺ። ግን እባክሽ ራስሽን ጠብቂ። እናቴ እንደዚህ አትዳፈራት። የሆነ ነገር ብትሆኝ ቢጸጸቱን አልችለ። እሺ፣ ምንም ችግር የለውም። አንተ አታስብ። ምነው፣ አደይ ችግር አለ እንዴ? ምነው፣ አደይ አባባ ተናገሩሽ እንዴ? አይ፣ እሳቸው አይደሉም። ታዲያ ማን ነው? ዴቭም እኮ እዚህ መጥቶ ነበረ። ችግር አለ እንዴ አደይ? አውለልዬ፣ በጣም ፈርቻለሁ ዴቭ ልቡ ሳይቀየር አይቀርም። ልቡ ሳይቀየር ማለት አልገባኝም። ቆይ እንዴት ልክ እንደ የለ አልገባኝም። ልክ እንደሱ ዴቭም ስለ እኔ ለቤተሰቦቹ መናገር ከበደው። ምን አውለልዬ? አይ፣ ዴቭ እንደዛ አያደርግም። አደይ፣ አድርጎታለልዬ ይህን ሰሞን ስሜቱ ጥሩ አይደለም። በቃ አንች ተረጋጊ፣ እኔ እሱን አውረዋለሁ። አ ለምን እነሱ መሀል ትገቢያለሽ? እነሱ ራሳቸው አውርተው ችግራቸውን ይፍቱ እንጂ። ዴቭ እንዳላቸው እንደዚህ አይነት ሀሳብ የሚኖረው ከሆነ እኔ አስቆመዋለሁ። ጓደኛ፣ እኔ የደረሰብኝ ነገር አንድም ነገር እንዲደርስባት አልፈልግም። እሽ ለሊ፣ ራስሽን ጠብቂ። ወይ አብሬሽ ልጅ ነ ወዴት ነው የምትሄዱት? ለሌ እናቴ ምርጥ ጓደኛ እየሆነች ነው። አልተቻለች ገና ምኑን አይተ መጣው በቃ ን ይልድ አንተ ጥጋበኛ ዛሬ እንደ ተገኘ እዚህ ጋሼ፣ የአደይ እስኮብላዮች መጥተዋል። የት እዚህ መንደራችን ቀያችን ዘልቀው ገብተዋል? እንዴ እንዴት ቢደፍራይ ነው ዝም ብሎ ይመጣ የመጣው እንዴት ቢደፍራይ ነው ዝም ሰተት ብሎ የመጣው? እንጃ እኔ ምን አውቄ ጋሼ። አንተ ዝም ደም ምን ትሰራለህ? ምን ተጠብቃለህ? አንተ ዝም አልከው። ካንዲት ሴት ጋራ ቀየውን እየዞሩ፣ አደይስ መጣለች? አይ የለም አደይን ሳላዩ አትምጋሽ። ቆይ እነሱ ምን ፈልገው መጡ? እንጃ እኔ ምን አውቃለሁ። ካላወቅ ታዲያ ምን ተጠብቃለህ እዚህ ሄድና ተከታተላቸው እንጂ። እሺ፣ እሺ። ያው መጀመሪያ እርሱን እኮ ላሳውቆት ብዬ ነው። ችግር አለ እንዴ? የምን ችግር? አይ ፊትህ ልክ አይደለም። ደግሞ እናትም ደውላል ነበረ። ምን አለችሽ? የሆነ የሚያስጨንቀው ነገር አለ እነግርሻለሁ እያለኝ ቆይ ቆይ እያለኝ ነው አለችኝ። የሆነ የደበቀኝ ነገር ሳይኖር አይቀርም አለችኝ። ምንድን ነው እሱ? ምንም የለም እታለም። እርግጠኛ ነህ? አውቃለሁ እትዬ። ቡና ላፍላ? እንዴ ሮማን፣ እዚህ መተሻለን? አዎ፣ በአደይ ቦታ ገብታለች። እውነት? ስለዚህ አደይ እዚህ ተመልሳ አትመጣም ማለት ነው? በጣም ጥሩ። ምንድን ነው እሱ? በጣም ጥሩ። አደይ እኮ ለዚህ ቤት በጣም ጥሩ ሠራተኛ ነበረች። እሱማ ልክ ነሽ እታለም። ግን አደይ እስከ መቼ ነው እዚህ ቤት ውስጥ ሠራተኛ ሆና ምትቆየው? የተሻለ ነገር ያስፈልጋታል። የተሻለ ነገርማ ብታገኝ እኔም ደስ ይለኝ ነበር። ፈጣሪ እርዳት። አሜን። ሮማን አዴ የት ነው ያለችው? ለሊ ቤት ናት። አይ ለሊ ቤት እንኳን የለችም። እንደዛ ከሆነ አባባ ጋር ነው የምትሆነው። አባባ ማን ናቸው? የቅምጥል አባት። ኦኬ። ወደ ወዴት ልትሄድ ነው? ገና ሁናል እንደ ገባኸው? አዴኔ ግድ ማውራት አለብኝ። መጣለሁ